ሰላም ለሁላችሁም ይሁን። ዛሬ በጣም አጭር መልእክት አለኝ ከእግዚአብሔር ቃል በአንደኛ ቆሮንቶስ ምዕራፍ ሁለት ቁጥር ሁለት ላይ ያለ ቃል ነው። አነባዋለሁኝ። በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበረና እያለ ወደ ታችም የሚናገረው ቃል አለ። ቆርጦ እንዴት እንደነበረ ወደ ላይ የሚናገራል። እኔ ግን ምንድን ነው ይሄንን ላስተላልፍላችሁ የፈለግኩት፣ ምን አለ ሐዋርያው፣ በመካከላችሁ ሳለው ከኢየሱስ ክርስቶስ በቀር እርሱም እንደተሰቀለ ሌላ ነገር እንዳላውቅ ቆርጬ ነበርና ሲል፣ ሌላ ነገር መቁረጥ ማለት ቆርጬ ነበር ሲል ወስኜ ነበር፣ መርጬ ነበር እያለ ነው ያለው። ይሄንን ደግሞ በብዙ ቦታ አሳይቷል ና በፊልጵስዎስ ምዕራፍ ሶስት ላይ እንደዚህ ብሏል ሁሉን እንደተወ ስለ ጌታ ኢየሱስ ክርስቶስ ስለ ጌታ እውቀት ሁሉንም እንደ ረብ ቆጥራለሁ ያለኝ ይሃለኝ ይሃለኝ ብሎ መርጦ ትቶታል ሌላም ቦታ ላይ ፊልጵስዎስ ላይ ስለሚናገር ማለት ነው እና ቆርጬ ነበር ሲል ወስኜ ነበር ስኖር በመካከላቸው ስኖር ሲል በቆሮንቶስ ብቻ አይደለም ለቆሮንቶስ ሰዎች ብቻ አይደለም ለሮምም ሰዎች ለኤፌሴኑም ሰዎች እንደዚሁም ለኢየሩሳሌምም ማለት ነው። በሁሉ በህይወቱ ነው የወሰነው። በማህበራዊ ኑሮ፣ በአገልግሎቱ ለሚያገለግለው አብሮት ለሚያገለግላቸው፣ በሁሉም ዙሪያ በህይወቱ በዘመኑ ምን ወስኗል ማለት ነው። ከኢየሱስ ክርስቶስ በቀር በጣም ኢየሱስ ክርስቶስን ማወቅ ምን ያህል አንገብጋቢና ምን ያህል አስፈላጊ እንደሆነ እየነገረን ነው ያለው እዚህ ቦታ ላይ ሌላ እንዳላውቅ ሲል ሌላ ስላለ ነው ቆርጬ ነበር ሲል፣ ወስኜ የነበር እያለ ነው እና ከነዛ መታወቅ ከሚፈልጉት ከብዙዎቹ ሌሎች ሌላ ካላቸው ውስጥ እንግዲህ ኢየሱስ ክርስቶስን ነው የመረጠው። እሱንም ደግሞ እንደተሰቀለ ስቅለቱን ከበላ እግዚአብሔር ይሁን። አሁንም ለእኛ ለሁላችን እንደዚህ ይሁንልን። ብዙ ነገር እንድናውቃቸው ይፈልጋሉ። ስልጣን መታወቅ ይፈልጋል፣ ገንዘብ መታወቅ ይፈልጋል፣ ክብር መታወቅ ይፈልጋል። ሌሎች ሌሎች ነገሮችም እንደዚሁ ራሳቸውን ማሳወቅና ማስተዋወቅ ይፈልጋሉ፣ እንድንመርጣቸው ይፈልጋሉ። እኛ ግን ኢየሱስ ክርስቶስን ለማወቅ እንምረጥ፣ ኢየሱስ ክርስቶስን ለመስበክ እንምረጥ፣ እንቁረጥ፣ እንወስን። በህይወት ዘመናችን ውስን ነው የእኛ ዘመን። ሰው በምድር ላይ ዘመኑ ውስን ነው። ዘላለም አይኖርም። የማያልቅ የማያረጅ የማይጠፋ መጀመሪያ መጨረሻ የሌለው አምላካችን እግዚአብሔር ብቻ ነው። እሱ ጋር ስንሄድ ነው ዘላለም የምንኖረው። እዚህ ምድር ላይ ግን ውስን ስለሆነን ልክ ሐዋርያው እንዳለው በተሰጠን በዚች ዘመን ላይ እሱን እንድናውቅ፣ እሱን እንድንሰብክ፣ ስለ እሱ እንድናወራ፣ ስለ እሱ እንድንናገር እንወስንላቸው ነው እኔም ዛሬ ይሄንን በጣም ልቤን ስለነካኝ እና ስለወሰንኩኝ በእውነት እጅግ በጣም የሚገርምና በጣም ደስ የሚል የእግዚአብሔር ቃል ነው። እና በመቁረጥና በውሳኔ የምናውቀው ነው ጌታ ኢየሱስ ክርስቶስ እንጂ ዝም ብለን እግረ መንገዳችንን አዳብለን ሁሉንም ማግበስብሰን ከሁሉም ማህል እንዳንዱ አይደለም የሚያዘው። አንደኛና ዋነኛ ከእልፍ የተመረጠ ነው። ሌላውን ሁሉ የሚያስጥል ነው። ለምን ቢባል ክቡር ስለሆነ፣ ለምን ቢባል ስሬትን ያገኘንበት የእግዚአብሔር ልጅ የሆንንበት የዘላለም ህይወት ያገኘንበት የክርስቶስ መሰቀል ነው። እርሱ እንደተሰቀለ ይላል። እንደተሰቀለ ሌላ ነገር እንዳላውቅ። ሃሌሉያ! በምንሄድበት ቦታ ሁሉ፣ በምንሰራ ቤት፣ በመስሪያ ቤት፣ በምንኖረው ማህበራዊ ኑሮ፣ በምናመልክበት ቦታ፣ በየትኛውም ቦታ ክርስቶስን ማወቅ፣ ስለ ክርስቶስ ማውራት፣ ለእሱ ለመኖር መወሰን ይሆንልን። ምክንያቱም ካላወቅነው መናገር አንችልም። ያላወቅነውን መናገር ስለማንችል በመጀመሪያ ከስብከትም ከሁሉም በፊት እሱን ማወቅ ስለሚያስፈልግ ማለት ነው እና እግዚአብሔር በዚህ ክብር፣ በዚህ ብልጽግና፣ በዚህ እውቀት ይባርከን ሁላችንንም። ክብር ለእግዚአብሔር ይሁን። ተባረኩ።